እዚህ አጭር ህይወት ነው። ለሊት ቀን እያሰብን ለነጌ ይህን ነገር አደርጋለው፣ ቤት ሰራለው እያልን ዛሬያችንን ሳንኖር ለነጌያችን እያሰብን መጨረሻችን ግን እንደዚህ ሰውዬ ነው የሚሆነው። ዋና አስባችሁታል። ወላሂ በስደት ሀገር ላይ ያላችሁ እህቶቼ እባካችሁ ጥንቃቄ አድርጎ እንዲሁም ደግሞ ቪዲዮ ላይክ ሼር አድርጎ። አሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ይጋሉ ሰላም ነው ወላ ስብሮ ተአላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን እያልኩኝ እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። ወላ እኔ ይህንም ቪዲዮ ሳየው በጣም ነው የደነገጥኩት፣ በጣም ነውም የፈራሁት። ለምን ለስንት አመታት ሳለመውና ሳስበው የነበረውን ነገር ተሳክቶልኝ ወደ ሀገር ለመግባት ትኬት ቆርጬ፣ ግን መጨረሻ ላይ እንዲህ ቢሆንስ ልጆቼን ሳላይ በሰው ሀገር ብቀረስ እያልኩኝ በጣም ሳስብ ነበረ። ከቀን ጀምሮ ማን ነው ይህን ቪዲዮ ያየሁት? ዙሁር ላይ ነው ማለት ነው። አስባችሁታል? ለዚች አጭር ህይወት መቼም ለማትሞላ እኛ ቀን ከሌት እያሰብን እየታገልን የአማረንን ሳንበላ የፈለግነውን ሳናደርግ የአማራችን እንኳን ምግብ ሳንበላ የአማርንን ልብስ ሳንለብስ እንደፈለግን ወተን ሳንገባ በየቦታው ተሳስረን መዳም ቤት ቁጭ ብለን ሀያ አራት ሰዓት ፀሐይ የሚባል ነገር ሳይመታን መጨረሻ ላይ ግን እንደዚህ ሰውዬ ስንሆን በጣም ነው ልብ የሚሰብረው። ይህ ሰውዬ ሀገሩ ላይ የሚጠብቁት ቤተሰቦች ይኖሩታል። ባህላል ልጆቼን እረዝቃለሁ ባህላል ልጆችን እቀልባለሁ ብሎ የሚወዳቸውና የሚያፈቅራቸውን ሚስቱን፣ ልጆቹን፣ እናት አባቱን ትቶ ከሀገሩ ወጥቶ ነበረ። ወጥቶም ደግሞ ሌሊት ተቀን እየለፋ አንድም ቀን እርፍት ሳያገኝ ነገ የተሻለ ቀን ይመጣል በማለት እንደዚህ እየለፋ ልጆቹን እያሳደገበት ባለበት ሰዓት ግን አንድም ቀን ሳያርፍ ይኸው ስራ ቦታ ላይ ሆኖ ስራውን እየሰራ እያለ ትንሽ ለማረፍ ብሎ በተቀመጠበት ነው ህይወቱ ያለፈው። ማን ነው? አልታመመም፣ ምንም ነገር አልሆነም። በአጋጣሚ የሀሳብና የጭንቀት ብዛት ልቡ ቆሞ ሊሆን ይችላል። አስባችሁታል? ወላ የሀሳብና የጭንቀት ብዛት ደቅጥ ያመጣል። ደቅጥ ማለት የልብ አሁን ለምሳሌ ልቦች የሚቆሙበት ፓራላይዝ መሆን፣ ያን እንዴት ነው የሚወራው? በእንግሊዝ በአማርኛ ምንድን ነው የሚባለው? የልብ መቆም ማለት ነው። ልብ ምትነቱን ያቆምና ጸጥ ይላል። ይሄ ደግሞ የሚሆነው በሀሳብና በጭንቀት ውስጣችን ሲጎዳ፣ ጭንቀት ሲኖርብን፣ ችግር ውስጥ ስንገባ፣ ውስጣችን በሐሳብ ሲዋጥ፣ በቅደስታ የሚባል ነገር ሲርቀን የሚመጣ ጭንቀት የሚያመጣው በሽታ አለ ማለት ነው። ይሄ ጭንቀትና ሐሳብ ምን ያደርጋል? ምን ያደርጋል መሰላችሁ፣ እድሜን ያሳጥራል። ሀባይቢ ወላሂ ባላችሁ ሰዓት ለመደሰት ባላችሁ ሰዓት በቃ ማድረግ የምትፈልጉትን ነገር ለማድረግ ሞክሩ። እንዲሁም ደግሞ ሀገር ገብቼ ቤተሰቤን እያለሁ ብላችሁ ካሰባችሁ በጊዜ አድርጉት ማለት ነው። እኔ ራሱ ስደት ሀገር ላይ ለብዙ ጊዜ ቆይቻለሁ። እንደምታውቁት ከአስር ዓመት በላይ ቆይቻለሁ። ወላሂ ለአዚም ልጅነቴን ሳኖር ምን ሳልል በሀገር ላይ ልጅ እያለሁ ነበር ስደት የመጣሁት። ያን ሁሉም ሆኖ ግን ይሄው ግማሽ እድሜን ስደት ሀገር ነው ያሳለፍኩት። አንድ ቀን ሳልደሰት ማለት ነው። እንደገና ልጆቼን ሀገር ልኬ ብቻዬን እዚህ ሀገር ላይ እየተሰቃየ በልጆቼ ናፍቆት በቤተሰቦቼ ናፍቆት እየለፋው እየጣርኩ ግን አንድም ሊሞላልን ያልቻለም ማለት ነው። እኔ የአንዱን ሞላው ስል አንዱ ይጎላል፣ አንዱን ሞላው ስል አንዱ ይጎላል። መጨረሻ ላይ ምንድን ነው የወሰንኩት? ሀገር ለመግባት ነው የወሰንኩት ማለት ነው። ለምን ሀገር ገባለው ብዬ ካሰብኩኝ፣ በነገራችን ላይ ዩቱብ ላይ የምትከታተሉኝ እህት ወንድሞቼ ታቆታላችሁ፣ ለብዙ ጊዜ ሀገር ገባለው ብዬ ሳስብ የሆነ ነገር ያጋጥመኛል፣ የሆነ ነገር ይመጣብኛል፣ የሆነ ነገር ህይወቴ ላይ ይከሰታል። በዛ ምክንያት ሌላ ጊዜ እያልኩ ሌላ ጊዜ እያልኩ ተቀምጬ የነበረ ማን ነው? ሳየው ግን ምንም በቃ፣ ባስበው፣ ብለው ብለው ብታገል፣ ብታገል፣ ብታገል፣ ብታገል ምንም የቀየርኩት ነገር የለም። ማን ነው? ከዚህ ሁሉ ደግሞ የናፈቁኝ ልጆች ልጆች ራሱ ምን ማለት ጀመሩ? አንቺ ውሸታም ነሽ፣ አትመጪም እኛ ሌሎች እና ልጆች እናት አላቸው እኔ ግን እናት የለኝም፣ እያለች ልጅ የራሱ አስር ዓመት ሆኗታል። እና ምን አለችኝ የመጨረሻ ወላሂ፣ ላዚም አንቺ እንት ካልመጣሽ እኔም ከተማ ሄጄ በቃ ሰዎች እንደሚኖሩ እኖራለሁ ነው ያለችኝ ማለት ነው። እኔ ለእሷ እየለፋሁኝ፣ እሷ ግን ወደ ሌላ ሀገር ሌላ ከተማ ሄዳ መኖር ፈለገች ማለት ነው። ያኔ ሰርታ መቀ ሰርቼ ለራሴ የሆነ ወጪ አመጣለሁ ይሄ እየለፋሁ አይደለም አይ አልፈልግም አስባችሁታል። እኔ ከአንቺ ምንም የሚፈልገው ነገር የለም፣ ብቻ አንቺ እንድትመጪና እንዳይሽ ብቻ ነው የሚፈልገው ያለችኝ ማለት ነው። እና እህቶቼ ባካችሁ ከጭንቀትና ከሀሳብ ራቁ። በቃ ያሰባችሁት እንኳን ባይሳካ በሙሉ ጤንነት ሀገራችሁ ለመግባት ሞክሩ። ማነው ወላሂ እኛ ሰው ሀገር ላይ ስንቀር የሚያዝኑ የሚጨነቁ ቤተሰቦች አሉን። እናት ሊሆን ይችላል እናታችን ልጄ ይመጣለች እያሉ በሩ በር እያዩ ግን ልጆቻቸው ሲሞቱባቸው አይጎደ ጉዳት ነው የሚጎዱት። እኛ ሞተን በአንዴ ሞተን ተገላግለናል። ግን የምትጨነቅ እናት አለች ማለት ነው እና እባካቸው፣ ቤቶቼ ራሳችሁን ጠብቁ። ራሳችሁን ጭንቀት ውስጥ ከሚያስገባችሁ እና ራሳችሁን ከሚጎዳችሁ ነገር ራቁ። ስራም የበዛባችሁ ከሆነ ስራውን በቃ እናንተን ስራው ህይወታችሁን አደጋ ውስጥ የሚጥለዋል ብላችሁ ካሰባችሁ ከዛ ነገር መራቅ ነው ያለባችሁ ማለት ነው። እና እባካችሁ እህቶቼ ራሳችሁን ጠብቁ። በዛ ላይ ደግሞ ስለ ጤናችሁ አስቡ ማለት ነው። ከታመማችሁ ሄዳችሁ ለመመርመር ሞክሩ። ራሳችሁን ጠብቁ፣ ተመርመሩ። እንዲሁም ደግሞ ስራ የሚበዛባችሁ ከሆነ መላማችሁን ስራ እንድትቀንስላችሁ ጠይቁ። ለምን አደጋ ውስጥ ገብታችሁ ታማችሁ በኋላ ላይ ሐኪም ቤት ከሐኪም ቤት ከምትዟዟሩ በቃ ስራ ይህንን ስራ መስራት አልችልም የሚያታግልና ጉልበት የሚጨርስ ነገር ከሆነ ያንን ስራ አልሰራም ማለት ትችላላችሁ፣ ማለት ነው። ለምን እናንተ የጉልበት ስራ ማንሳት እና ግዴታ የለባችሁም። እና እህቶቼ፣ ራሳችሁን ጠብቁ። በዛ ላይ ደግሞ ስደት ሀገር ላይ ሆናችሁ ከጭንቀት ራቁ ማለት ነው። ጭንቀትና መከራ እድሜያችሁን ነው የሚያሳጥረው። ከጭንቀት ራቁ። ራሳችሁን ለማስደሰት ባላችሁ ነገር ለመደሰት ሞክሩ። ራሳችሁን ጠብቁ። በዛ ላይ ደግሞ ራሳችሁን ለማስደሰት ሞክሩ። ማን ነው? ተጽናኑ በቃ ተስፋ አትቁረጡ። ብዙ ልጆች ወላሂ ብንሄድ ይሻለናል የሚሉ ልጆች አሉ ማለት ነው። እህቶቼ ብትሄዱ እኮ ለማውት ለማንም አይቀርም እየታወቀ ነው መሞታችን አይቀርም። የሆነ ቀን መሞታችን አይቀርም። ፈጣሪ ባለው ጊዜ ግን እናንተ ራሳችሁን በምታጠፉበት ሰዓትና ራሳችሁን በምትገሉበት ሰዓት የበለጠ ወንጀለኛ ነው የምትሆኑት። እንደውም ለሰራችሁት ወንጀል ፈጣሪያችሁን ይቅርታ ጠይቃችሁ ሰብር አድርጋችሁ እንደገና ተውባ ተደርጋችሁ ወደ ፈጣሪያችሁ ተመልሳችሁ ይቅር በሚላችሁ ሰዓት ግን እናንተ ራሳችሁን አጥፍታችሁ ደግሞ ስትሞቱ የበለጠ ወንጀለኛ ነው የምትሆኑት ማለት ነው። ከዚህ ዱኒያ ጭንቀትና መከራ ርቅ አለው ብላችሁ ስታስቡ የበለጠ እሳት ውስጥ ነው የምትከተቱት ማለት ነው። እና ራሳችሁን ጠብቁ። እንዲሁም ደግሞ ቤተሰብ አሁን ለምሳሌ የማይረዳችሁ የሚያዳምጣችሁ ስታጡ በአንድ ተስፋ አትቁረጡ። አንዳንድ ጊዜ ቤተሰብ ራሱ የማይረዳበት አጋጣሚ አለ። እናንተን የውስጣችሁን መናገር ስትፈልጉ፣ የሚረዳችሁ ሰው ስትፈልጉ የሚታጡበት አጋጣሚ አለ። ሆኖም ግን በቃ ወደ ፈጠራችሁ ተጠጉማ ነው። ሰውን ከመጠጋት ይልቅ ፈጠራችሁን ተጠጉ። ወላሂ እሱ ነው ነጃ የሚያወጣን። እና በምንችለው ቤተ የትኛውም እምነት ተከታይ ሁኑ፣ በቻላችሁት አጋጣሚ ራሳችሁን ጣብቁ። በዛ ላይ ደግሞ ራሳችሁን በቃ ባላችሁ ነገር ለመደሰት ሞክሩ። ማን ነው ለነገያችሁ እያሰባችሁ፣ ዛሬያችሁን አታበላሹ። ላሉ ሀባይ ወዳችኋለሁ፣ ከኔ በላይ ደግሞ አላህ ይውደዳችሁ። የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁ ያመሰግናለሁ። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ሰላማችሁ ይብዛልኝ። ሰላም አሌይኩም ረመቱላ ወበረካቱሁ።